የመስኖ ስንዴ ልማት በዘንድሮ ዓመት ከተገኘው ልምድ በመነሳት በቀጣይ ከዘመቻ ስራ ወጥቶ ተቋማዊ በሆነ መንገድ እንደሚመራ የደቡብ ወሎ ዞን ግብርና መምሪያ አስታወቀ። የዞኑ ከፍተኛ የስራ ኃላፊዎች፣ የግብርናና የመስኖ ባለሙያዎች በተሁለደሬ ወረዳ በበጋ መስኖ በኩታ ገጠም የለሙ የስንዴ ማሳዎችን ጎብኝተዋል። መረጃውን የደቡብ ወሎ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ አድርሶናል። ጀማል ኢማም እንደሚከተለው ያቀርበዋል። በዚህ ዓመት እንደ ሀገር የመስኖ ስንዴ ልማት ልዩ ትኩረት ተሰጥቶት በስፋት እየተከናወነ ነው። በደቡብ ወሎ ዞን በበጋ መስኖ ብቻ 16182 ሄክታር መሬት ለማልማት ታቅዶ 17315 ሄክታር መሬት በዘር ተሸፍኗል። ከተወቃው 245 ሄክታር መሬት 9000 ኩንታል የሚጠጋ ስንዴ መመረቱን ከዞኑ ግብርና መምሪያ ያገኘነው መረጃ አመላክቷል። የደቡብ ወሎ ዞን የስራ ኃላፊዎች የግብርና አመራርና የመስኖ ባለሙያዎች በተወለደሪ ወረዳ በሰፋፊ ክላስተር የለማ የበጋ መስኖ ስንዴን ጎብኝተዋል። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አቶ አህመድ ጋሎ በበልግና በበጋ መስኖ ልማት ውጤታማ ስራዎችን ለመስራት ጥረት ተደርጓል ብለዋል። በቀጣይ የመስኖ ስንዴ ልማት ከዘመቻ ስራ ወጥቶ ተቋማዊ በሆነ መንገድ በኤክስቴንሽን መርሃ ግብር እንደሚከናወን ተናግረዋል። አጠቃላይ የዞኑን ሕዝብ ከመጥቀም አንጻር ብዙ ስራ ሰርተናል ማለት አይቻለም። አሁንም ብዙ ይቀረናል። ግን ደግሞ ራስን በራስ ለማስተማር በቂ የሆነ ስራ አግተናል ይሄን እያየን አርሶ አደሩን በራሱ የሚማርበት እኛም ደግሞ አንዱን አካባቢ ካድሬ አካባቢ ልምድ እያለዋወጥን ቀጣይ የመስኖ ስንዴ ስራ ከመደበኛ የበኛ ኤክስቴንሽን ወጥቶ እንደማንኛው ማንኛውም መደበኛ ስራ እና እኛ ደግሞ እዚህ ላይ ምን ጨምርበት የሚለው እንድናስብ ለማድረግ ጥረት የሚደረግበት ሂደት ነው ያለው። ከአካባቢው ማህበረሰብ አልፎ ለሌሎች የሚተርፍ ምርት ማምረት እንደሚቻል ከተወለደሪ ወረዳ ትምህርት መወሰዱን በደቡብ ወሎ ዞን ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ አሊ ማም ተናግረዋል። የኛ አካባቢ ከሌሎች አካባቢ በማልማት አቅሙ ዝቅተኛ እንደሆነ እና ምናልባችም ካልተረዳን የምንቸገር ቸገር መስሎ የሚታየው ቁጥሩ ቀላል አይደለም። ስለዚህ እንደአይነት ጉብኝት ስናደርግ ምናልባች የሰሩትን ሰዎች አፕሪሼት ከማድረግ ባሻገር አቅም እንዳለን የተሰጠን ስም ትክክል እንዳልሆነ እና እኛም ማምነን የተቀበል ነው። አካባቢያችን ከሌሎች አካባቢ ባነሰ የሚያመርት አካባቢ አድርገን ምን ስለውን እይታ ማስተካከል የምንችልበትን እድል ይፈጥራል ብዬ አስባለሁ። በተወለደሬ ወረዳ 018 ቀበሌ ለመጀመሪያ ጊዜ ስንዴ ያለሙት አርሶ አደር አደም እንድሬስ ማሳው ፍሬያማ በመሆኑ መደሰታቸውን ተናግረዋል። የምታዩት እና ይሄ ወደ አራት መቶ ምናምን ሄክታር ነው። ደስ የሚያሰኝ ነው። ያው ወደፊትም በዚሁ ቀጣይነት እኛ አርሶ አደሩ ጠንክረን፣ መንግስትም ለምሳሌ እገዛ አድርጎልን እጅና ጓንት ሆነን እኛም ከድህነት ለምሳሌ ወጥተን ለውጭ ሀገርም ራሱ ኢንቨስት እናደርጋለን የሚል እቅድ ያለን። የደቡብ ወሎ ዞን ምክትል አስተዳዳሪ አቶ ተስፋ ዳኘውም ዞኑ የላቀ የመልማት አቅም ያለው በመሆኑ የውሃ አማራጮችን ሙሉ በሙሉ ወደ ልማት በማስገባት የተሻለ ምርት ለማግኘት መስራት እንደሚገባ አስገንዝበዋል። በጥንካሬያችን ልክ የነበሩ ውስንነቶች ምንድናቸው ብለን ስና የመጀመሪያው ከዚህ በላይ የመልማት አቅም አለው ደቡብ ወሎ 17 ሺህ ሄክታር ዘራን እንጂ ምናልባትም እያንዳንዱን የውሃ አማራጭ ከርሰ ምድርንም ገጸ ምድርንም አስበንበት ከቀጣይ አኳያ መስራት ከቻል 17000 የሚለውን ዜሮ ጨምረን 170000 ማድረግ እንችላለን።